ከሰው ሁሉ ጋር በጉባኤ ከሰዎች ጋር ነን፣ በጉርብትና ዓለም ከሰዎች ጋር ነን፣ በሥራ ዓለም ከሰዎች ጋር ነን። ይሄ ዓለም የጋራ መኖሪያችን ነው ወገኖች ሆይ፣ ልባችን ግን ከእርሱ ጋር ይጣበቅ ማለት ነው፣ ከጌታ ጋር። አማኝ መተማመን ያለበት በእግዚአብሔር ነው። ስለዚህ በምንኖርበት በሕይወት ዘመናችን ከሰው ልባችን እንዳይጎዳ መጠበቅ አለብን። ወይኔ ሰበረኝ እንዳንድል፣ ወይኔ ጎዳኝ እንዳንድል መጠንቀቅ አለብን። ከሰዎች ተጠበቁ። በልቶ ካጅ ስለሆነ፣ ወስዶ ካጅ ስለሆነ፣ ልክ እንደ እፉኝት ያለ ጠባይ ስላለው ሰው ከሰዎች ተጠበቁ ተብለናልና ልንጠበቅ ያስፈልጋል። ሁልጊዜም ቢሆን አያችሁ፣ በስጋ ለባሹ ላይ የሚታመን የተረገመ ነው ተብሎ ተጽፏል። አያችሁ፣ ሰው በጭከናው ሊጎዳን ይችላል። መንታ መንታ እያለቀስን ብንለምነው እንኳን ሰከንድ ያለኛ የማሰብ ጊዜ የለውም። ራስ ወዳድ ነው ሰው። ስለዚህ ልባችን እንዳይጎዳ ምን እናደርግ ካላችሁ፣ እግዚአብሔርን ብቻ በፍጹም ልብ ማመን። እግዚአብሔር ብቻ ነው የሚታመን አምላክ። ጌታ ብቻ ነው ወዶ የማይጠላ አምላክ። በፍቅሩ ልንተማመንበት የምንችለው እሱ ነው። አይጥለኝም የምንለው ወዳጅ እሱ ብቻ ነው። አይተወኝም የምንለው ወዳጅ እሱ ብቻ ነው። በፍጹም አምላኬ ከኔ አይለይም የምንለው እሱ ብቻ ነው። የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተወዳጆች የእውነት አምድ ቤተሰቦች ጌታ በነገር ሁሉ ማስተዋልን ስለሚሰጠን እግዚአብሔርን እጅግ አድርገን እናመሰግነዋለን። መጽሐፍ ቅዱሳችን በማስጠንቀቂያዎች የተሞላ መጽሐፍ ብቻ አይደለም፣ ምክርም ያለበት መጽሐፍ ነው። መመሪያም ያለበት መጽሐፍ ነው። ማስጠንቀቂያም ያለበት መጽሐፍ ነው። የጌታችን ኢየሱስ ያስጠነቅቃል፣ ያስተምራል። ይሄ መጽሐፍ ቅዱሳችን ራሱ የምን መጽሐፍ ነው ያለን እንደሆነ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅ ላለው ምክር ይጠቅማል ይለናል። ስለዚህ አሁን በፊታችሁ ይዤ የቀረብኩት መልእክት ወይ ለትምህርት ወይ ለተግሳጽ ወይ ልብን ለማቅናት በጽድቅ ላለው ምክር የሚጠቅም ነው ብዬ አምናለሁ። የእግዚአብሔር ቃል ሁልጊዜም ስለሚናገር ክፍሉ ከሰዎች ተጠበቁ የሚል መመሪያ ያለበትን አንድ ክፍል ነው ላስታውሳችሁ የሚፈልገው ከሰዎች ተጠበቁ፣ ከሰዎች ተጠበቁ መመሪያ ነው። ኢየሱስ ለምሳሌ ምን የሚል መመሪያ ሰጥቶናል? አትጨነቁ፣ ትዕዛዝ ነው። አትጨነቁ አይደል? አትጨነቁ፣ የሚያስፈልጋችሁን ያውቃል የሰማይ አባታችሁ የሚል አለው። እርስ በእርሳችሁ ተዋደዱ የሚል መመሪያ አለው። በቃ ትዕዛዝ ነው። ከሰዎች ተጠበቁም ትእዛዝ ነው። ስለዚህ የታዘዝነውን ነው ዛሬም በፊታችሁ የማቀርበው ማለት ነው። ከሰዎች ተጠበቁ። እንደምታውቁት ሰው በእግዚአብሔር መልክና ምሳሌ የተፈጠረ ክቡር ፍጥረት ነው። ሰው እግዚአብሔርን ይመስላል፣ እግዚአብሔር ግን ሰውን አይመስልም። ሰው በእግዚአብሔር መልክና ምሳሌ በክብር የተፈጠረ ነው። ይሁን እንጂ ግን ኃጢአት በሚባል ቫይረስ የተጠቃ ነው የሰው ልጅ ልብ በሉ አንድ ኮምፒውተር ለምሳሌ የምንጠቀምባቸው ኮምፒውተሮች አሉ እነዛ ኮምፒውተሮች በቃ ቫይረስን እስካልገባባቸው ድረስ ስራቸውን በአግባቡ ስራችንን በአግባቡ እንድንሰራ ስራችንን ያቀላጥፉልናል ግን ወርዱ አልከፍት ይላል ኤክሴሉ አልከፍት ይላል አንዳንድ ፕሮግራሞች ዝግ ይሆኑብናል ፍጥነቱ ይቀንሳል ይንቀረፈፋል ምንድን ነው ስንል ኮራፕት ሆኗል ምን ሆኖ ቫይረስ ገብቶበት ይሉናል። ልክ እንደዚህ ሰው በእግዚአብሔር መልክ የተፈጠረ ነው። ይሁን እንጂ ያ ክቡሩ ሰው በኃጢአት ምክንያት የወደቀ ነው። ለዚህ ነው ቅድም ሰው በእግዚአብሔር መልክ ነው የተፈጠረው፣ እግዚአብሔር ግን ሰዎችን አይመስልም ብያለሁ። ምክንያቱም ሰው ወዶ ይጠላል፣ ቀርበው ይርቃል፣ ሰጥቶ ይቀማል፣ ያስለቅሳል። ሰው በክፋት የተሞላ ኃጢአትን በቃ የሚያደርግ ከእግዚአብሔር ሐሳብ ተቃራኒ ያለ ሆኗል የሰው ልጅ። ስለዚህ ጌታ ከሰዎች ተጠበቁ አለ። ይህንን ያለበትን አውድ ካየ ነው። እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ። ነገር ግን ወደ ሸንጎ አሳልፈው ይሰጧቸዋል በምኩራባቸው ይገርፏቸዋልና ከሰዎች ተጠበቁ ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ በገዢዎችና በነገሥታትም ፊት ትወሰዳላችሁ ይላቸዋል። ከሰዎች ተጠበቁ በዚህ አውድ ስለ ስሙ በሚመሰክሩበት ጊዜ ሰዎች በእነሱ ላይ ስለሚያደርሱት መከራ እየተናገረ ነው። ስለዚህ ብዙ ኤክስፔክት ማድረግ የለባቸውም ማለት ነው። ከሰው ሰውን በብዙ በቃ በሆነ ችግሬ ወቅት ይረዳኛል ወይም በሆነ ነገሬ ላይ እንዲህ ያደርግልኛል ብለን በሰዎች ላይ ሁለንተናችንን እንድናሳርፍ አልተመከርንም። ከሰዎች ተጠበቁ ተብለናል። ወገኖቼ ሆይ አንድ ምሳሌ የሚታወቅ አንድ ተረት ወይም ህዝብ ምሳሌ ላቅርብና ወደምፈልገው መልእክት ልለፍ። ልብ በሉ። በአንድ ወቅት አንድ የሰንበት ትምህርት ቤት ተማሪዎች ናቸው ይባላል። እና እነዛ የሰንበት ትምህርት ቤት ተማሪዎች የሆሳና በዓልን ለማክበር ዝግጅታቸውን ያጠናቀቁና እነሱ ለመዘመር ተሰልፈው አህያም አዘጋጅተው አንድ አባት ጋር ይሄዱና እነዚያን አባት እንዲህ ብለው ይጠይቋቸዋል። አባ ሆሳዕናን ልናከብር ነው እና ትዕይንታዊ በሆነ መንገድ ለማሳየት ፈልገን ነበረ እና እርሶ በዚህች አህያ ላይ ይቀመጡና ሆሳዕና እያለን እንግባ፣ ሰዎች የዛን ጊዜ የነበረውን ነገር በቃ ቪዥዋል በሆነ መንገድ እንዲረዱት ይሏቸዋል። ሰውየው ምን አሉ ዛሬስ ችግር የለውም ሆሳና ነው ብዬ አህያ ላይ የተቀመጥኩ ዓርብ ማንን ልትሰቅሉ ነው አሉ ይባላል ሰው እንዲህ ነው አክብሮ ያዋርዳል ወዶ ይጠላል ምሎ ይከዳል ሰው እግዚአብሔር ሰውን አይመስልም ያልነው ለዛ እግዚአብሔር ወዶ አይጠላም እግዚአብሔር አቅፎ አይለቅም ሰው ግን እንደዚህ ያደርጋል በመጽሐፍ ቅዱሳችን ውስጥ ሰው ምን እንደተባለ ታውቃላችሁ ሰው እፉኝት ተብሏል። የማቴዎስ ወንጌል ምዕራፍ ሶስት ላይ እፉኝት እንደተባለ ላስታውሳችሁ። ዳሩ ግን የማቴዎስ ወንጌል ምዕራፍ ሶስት ቁጥር ሰባት ፈሪሳውያንና ሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እፉኝት የእባብ ዘር ነው እንደምታውቁት እፉኝት በሚወለድበት ጊዜ ማለት ለመፀነስ አባት ይሞታል። ልክ አንድ ጊዜ ዘሩን ወደ እናትየው ማህፀን ውስጥ ካስገባ በኋላ አባት ይሞታል እንደምታውቁት። እናትም ደግሞ ልክ እንደወለደች ትሞታለች። ስለዚህ በመፀነስ አባቱ በመወለድ እናቱን ገሎ የሚኖር ነው እፉኝት። የሰው ልጅ ከእፉኝት ጋር ተመሳስሏል። ኃጢአት ያለበትን ባህሪ ተሸክሟል። ከእግዚአብሔር ሀሳብ ተቃራኒ ሆኗል። የእግዚአብሔርን ዓላማ ስቷል። ማ የሰው ልጅ ስለዚህ ሰው በሆነ ጊዜ ያደረገለትን ደግ ያደረገለትን ባለውለታውን ይረሳል። ደግ ያደረገለትን ባለውለታውን ይረሳል። ተጠቅሞ ሲያበቃ እንደ ሸንኮር አገዳ መጥጦ ይጥላል። ብዙ ብዙ መልካም ቀናትን አብረነው አሳልፈን፣ ብዙ ደማቅ የሳቅ ቀናትን አብረነው አሳልፈን ልክ ከሱ ጋር የተለያየን ቀን ያንን ሁሉ ነገር በዜሮ ያባዘዋል። ይሄ የሰው ጠባይ ነው። ስለዚህ በምንኖርበት በሕይወት ዘመናችን ከሰው ልባችን እንዳይጎዳ መጠበቅ አለበት። ወይኔ ሰበረኝ እንዳንል፣ ወይኔ ጎዳኝ እንዳንል መጠንቀቅ አለብን። ከሰዎች ተጠበቁ መጠንቀቅ አለብን። በልቶ ካጅ ስለሆነ፣ ወስዶ ካጅ ስለሆነ፣ ልክ እንደ እፉኝት ያለ ጠባይ ስላለው ሰው ከሰዎች ተጠበቁ ተብለናልና ልንጠበቅ ያስፈልጋል። ሁልጊዜም ቢሆን አያችሁ በስጋ ለባሹ ላይ የሚታመን የተረገመ ነው ተብሎ ተጽፏል። በጣም ብዙ ሰዎች በሰዎች ተጎርቶ ያለቅሳሉ። በጣም ብዙ ሰዎች በሰዎች ተሰብረው ይኖራሉ። አንዱ ሰው ጎርቷቸው ሌላኛውን ሰው ለማመን ይቸገራሉ ሰዎች። ይሁን እንጂ በፍጹም ልባችን እንድናምን የተፈለገው እግዚአብሔርን ነው። ሰው ሌላ ምን እንደተባለ ታውቃላችሁ? እንደ ድንጋይ ተብሏል። የሰው ልጅ እኮ ድንጋይ ተብሏል። ለምሳሌ ላስታውሳችሁ እዚሁ ምዕራፍ ሶስት ቁጥር ዘጠኝ ላይ አብርሃም አባት አለን እንደምትሉ አይምሰላችሁ ይልና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሕዛብ ድንጋይ ተብለዋል። አያስተውሉም። ከእግዚአብሔር ይልቅ ሌሎችን አምልከዋል። ሊገዙለት የማይገባውን ሰይጣንን ተገዝተውለታል። የማይሰማ የማይለማ ድንጋይ አምልከዋል። የማይናገር ጣዖት ሰግደውለታል። ስለዚህ ድንጋይ ምንድን ነው አለማስተዋል አለማገናዘብ ጭካኔ ነው የሰው ልጅም እንዲሁ ነው የኋላውን ይረሳል የትላንቱን ትዝታ በዜሮ ይደመድማል አያስተውልም ሰው ሰውን ይጎደዋል በተለይ ሰው ክርስቶስ ከሌለው በቃ በተለይ ክርስቶስ ከሌላቸው ሰዎች በጣም መጠንቀቅ ያስፈልጋል እግዚአብሔር ከሌላቸው ልባቸው እንደ ድንጋይ ነው እግዚአብሔር ለዚህ እኮ ነው ህዝቅኤል ምዕራፍ 36 ላይ የድንጋይን ልብ አወጣለሁ ነው የሚለው የድንጋይ ልብ አውጥቼ ስጋ ልብ ገጥማለሁ። ይሄ እቡ የሆነ እምቢ የሚል ርኅራኄ የሌለው ጨካኝ ማንነትን አያችሁ። ሰው በጭከናው ሊጎዳን ይችላል። መንታ መንታ እያለቀስን ብንለምነው እንኳን ሰከንድ ያለኛ የማሰብ ጊዜ የለውም። ራስ ወዳድ ነው ሰው። ራስ ወዳድ ከሆኑ ሰዎች መጠበቅ ያስፈልጋል። ስለዚህ ልባችን እንዳይጎዳ ምን እናደርግ ካላችሁ እግዚአብሔርን ብቻ በፍጹም ልብ ማመን። እግዚአብሔር ብቻ ነው የሚታመን አምላክ። ጌታ ብቻ ነው ወዶ የማይጠላ አምላክ። በፍቅሩ ልንተማመንበት የምንችለው እሱ ነው። አይጥለኝም የምንለው ወዳጅ እሱ ብቻ ነው። አይተወኝም የምንለው ወዳጅ እሱ ብቻ ነው። በፍጹም አምላኬ ከኔ አይለይ የምንለው እሱም ብቻ ነው። ሌላ ሰውም እንደተባለ ታውቃላችሁ፣ ሪያ ነው ሰው ቡሻ ተብሏል ሰው ኦ ይህንን ላስታውሳችሁ ፈልጋለሁ የዮሐን የማቴዎስ ወንጌል ምዕራፍ ሰባት ላይ ምዕራፍ ሰባት ቁጥር ስድስት ላይ በእግራቸው እንዳይረቅጧችሁ ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ ዕንቆቻችሁን በዕሪያ ፊት አትጣሉ እዛ ጴጥሮስ ላይ ሄደን ብናይ ርያ ተብሏል የሰው ልጅ ምን ማለት ነው ርያ ኮ ታጥቦ ምንድን ነው ወደ ጭቃው ለመንከባለል ይሄዳል ውሻስ የበላውን ነገር ይተፋል መልሶ የተፋውን ነገር ይበላል ሰው ክርስቶስ ከሌለው እንደዛ ዛሬ በፍቅር አበድኩልሽ በፍቅር ከነፍኩልሽ በፍቅር በቃ እንደው እንቅልፍም እምቢ አለኝ ምግብም አልበላለኝ ያለው ሰውዬ ነገ ሌላ ሰው ሆኖ ቁጭ ሊል ይችላል። ይቅር በድል ተበድያለሁ ብሎ እናንተም በድያለሁ ይቅር በለኝ ብላችሁ ስታበቁ የበደላችሁን በደል ይቅር ብለናል ከተባ ባለ በኋላ የሆነ ጊዜ አስታውሶት የሆነ ጊዜ አስታውሳው እንዲኮ አድርገኸኝ ነበር ይላሉ ሰዎች እንዲኮ እንዲኮ ነበር ብለው ያንን ያንን የዛገውን አምጥተው ልባችን ውስጥ አስገብተው ያው በዝገት የሚመጣውን እንትን ልባችን ውስጥ ይለኩሱታል። በቴታነስ ማለት ነው። ልባችን ይደማል። ስለዚህ ሰው ከሰው መጠበቅ በጣም አስፈላጊ ነው። ያለ ሰው አንኖርም እዚህ ምድር ላይ ሰው የግድ ያስፈልገን ምንኖረው ከሰው ጋር። ከሰው ሁሉ ጋር በፍቅር ኑሩ ተብሎ ተጽፏል። ከሰው ሁሉ ጋር በጉባኤ ከሰዎች ጋር ነን። በጉርብትና ዓለም ከሰዎች ጋር ነን በስራ ዓለም ከሰዎች ጋር ነን። ይሄ ዓለም የጋራ መኖሪያችን ነው ወገኖች ሆይ፣ ልባችን ግን ከእርሱ ጋር ይጣበቅ ማለት ነው፣ ከጌታ ጋር። አማኝ መተማመን ያለበት በእግዚአብሔር ነው። አንድ ጊዜ ታስታውሱ እንደሆነ ዳንኤል ከንጉሡ ጋር በጣም ወዳጅ ነው እንደምታውቁት፣ ዳንኤል ምንም ጥፋት እንዳላጥፋ ንጉሡ ያውቃል። በሜዶንና በፋርስ ሕግ ግን ስለፈረመ ዳንኤልን እስከ ማታ ድረስ ሊያድነው ፈለገ ይለናል የእግዚአብሔር ቃል። እስከ ማታ ድረስ ዳንኤል እንዲድን ተፈልጓል፣ ግን አልቻለም። ንጉሱ ዳንኤል በአንበሳ ጉድጓድ እንዲጣል ፈረደ፣ ፈርሟላ። ነጋ አልነጋ ብሎ ሄደ ንጉሱ። ዳንኤል ዳንኤል ብሎ ተጣራ ንጉሱ። ዳንኤል ምን አለ? በአንተም ፊት በእግዚአብሔር ፊት ቅንነት ተገኝቶብኛልና እግዚአብሔር መልአኩን ልኮ የአናብስቱ ናፍ ዘጋ። ዳንኤል ምን አለው ንጉሱ? ምንድን ነው ያለው? የምታመልከው አምላክህ ከዚህ ከአንበሳው አፍ ሊያድን ችሏል ወይ ነው። ዛሬም ወገኖቼ ከአንበሳ አፍ ሊያድንን የሚችለው የታመነው የምናምነው እግዚአብሔር ብቻ። እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ ተብሎ ተጽፏል። እግዚአብሔርን ነው መጣበቅ። ያድኑኛል ብለን የተማመንባቸው ሰዎች የሆነ ቀን የመሞቻችንን ጉድጓድ ሲቆፍሩ ልናገኛቸው እንችላለን። ያከብሩኛል ብለን የተጠጋናቸው ሰዎች ሰዎች የሆነ ቀን የውርደታችንን ጽዋ ሲበጠብጡት እናገኝ ይሆናል። አዎ የሆነ ነገሬ ላይ ይደርስልኛል ያልነው ሰው እንደውም የሆነ ነገራችንን ሰብሮ ባዶ ግንጥል ጌጥ ሊያደርገን ሲያሰፈስፍ ልናገኘው እንችላለን። ወዳጆች ሆይ በሰው ሳይሆን በእግዚአብሔር ላይ ጥገኞች እንድንሆን እግዚአብሔር አለልኝ እንድንል እግዚአብሔርን ነው የማምነው እንድንል እግዚአብሔር ይርዳል። ወገኖቼ በሰው ላይ ሳይሆን በልዑል አምላክ ላይ ጥገኛ እንድንሆን እለምናለሁ። በእውነት እግዚአብሔር ብቻ ነው ወዶ የማይጠላ ወዳጅ። ጌታ ኢየሱስ ብቻ ነው እስከ ሞት የሚያፈቅር አፍቃሪ። ኢየሱስ ብቻ ነው ወገኖቼ። አዎ ከሰዎች ሁሉ ጋር በፍቅር መኖር አለብን። አዎ ለሰዎች ሁሉ በጎ ማድረግ አለብን። ለሰዎች ሁሉ ከኛ የሚፈልጉትን ሁሉ ማድረግ አለብን። በዚያው መጠን ግን ከሰዎች የምንጠብቅ እንዳንሆን ይሄ እምነታችንም በሰዎች ላይ እንዳይመሰረት። ዛሬ በጣም በርካታ ሰዎች ከጌታ ቤት ለምን ራቅ ሲባሉ እከሊት እንዲያድጋኝ፣ እከሌ እንደዚህ አድርጎኝ፣ እከሌ እንዲበድሎኝ፣ እከሌ እንደዚህ አድርጎኝ፣ ፓስተሩ እንደዚህ አድርጎኝ፣ መጋቢው እንደዚህ አድርጎኝ፣ መምህሩ እንደዚህ አድርጎኝ ብለው አያችሁ፣ በቃ ከጌታ ቤት ለመራቃቸው ጣታቸውን የሚቀስሩበት ሰው አላቸው። እኛ ግን ጣታችንን ሁሉን ወደሚችል አምላክ ነው ከፍ ማድረግ ያለብን፣ እጃችንን ማንሳት ያለብን፣ ልባችንን መጣል ያለብን በሱ ላይ ነው የሚለውን ለማስገንዘብ ነው። የጌታ የኢየሱስ ጸጋ ይብዛላችሁ። ተከናወኑ። እግዚአብሔር ከእናንተ ጋር ይሁን። ጸጋ በክርስቶስ ኢየሱስ ይብዛላችሁ። መልእክቱ ለሌሎች በማድረስ አገልግሎታችንን አስፉ። ጸጋ በክርስቶስ ኢየሱስ ይብዛላችሁ። መልካም ቀን